የሃንቾት ትክክለኛ አባቷ መጣ። እንግዲ እርግብ ግብ ትወጣት በማለት እንግዲህ አበደች። ኡነት ይወጣባት መሆኑን ግራ ተጋባች ሃንየ እንግዲህ ከቤቷ በጧት ተነስታ ያለ ሰዓቷ ወደ ቤት ታመራለች፣ ወደ ስራ ቦታ አባቷን ከሆስፒታል ተኝታ አድራ ነበረ። ከዛም ሰላም እና ምላሴ ወደ ቤተ ክርስቲያን ሊሄዱ በር ላይ ያገኟት፣ እንዴ ምነው ዛሬ በጠዋት መጣች ነ እኔት ከኛ ጋር ሲሆት? አይ ትናንት እትዬ ስለተቆጡኝ በጠዋት ገብቼ ስራዬን እንዳጠናቀቅ ብዬ ነው አለቻቸው። እሺ በቃ የተለመደውን ቁርሳችንን ስሪልን ሲሉ ወደ ቤተ ክርስቲያን ሄዱ። ከዛ በኋላ በር ተንኳኳ። በር ሲንኳኳ ሀና ትከፍታለች። ይህና ሀናዬ አባት ድንገት ብቅ አሉ። እቅፍ አደረጉና ልጄ እንዴ እንዴት አድገሽልኛል ማለት ነው። አስራ ስድስት ዓመት እኮ ቀላል አይደለም፣ አልፈርድብሽም ብለው ሲሏት አራ አአ ብላ ለመናገር ስታስብም አፏን ያስያዟት እውነተኛ ውስጧ ልቧም አባቷ መሆኑ ስላወቀ ደስተኛ ሆነች። ሀንዬ በዚህ ጊዜ እርግብ ገብት ውጥት ማለት ጀመረ። ይበር ትከፍታለ፣ ትገባለ፣ ተወጣል። የምትደርስበት ነገር አለመውጣት አባት በሚያሳዝን ሁኔታ በይዞሽ ሻንጣይን ላስገባው ሲላ ታረን ያስገባዋለሁ አለችና

ወደ ውስጥ ገባ። ሲገባ ወይዘሮ ሚላትን አገኛቸው። ወይዘሮ ሚላት ተደናገጡ። የመጣሉ ብሎ ሳያስቡ ድንገት ከች አለባቸው። እንዴ! አንተ ህፃ ልጅ ያደረግሃል እንዴ! ለምን መጣ? እንዴ ለምን መጣ ትይኛለሽ? እሷ አዎ፣ ስትመጣስ ደግሞ ከመምጣት በፊት ለምን አትነግረኝም ሲሉ ቁጣቸውን ዘረጉ። በዚህ ምክንያት እንግዲህ በአሁን ደግሞ እንጋጭ ማለት ነው? ያለሽበትን ነገር ስለሰማሁኝ የልጆቻችን ጉዳይ የጋራ ነው ብዬ ሁሉን ነገር ላይ መጣሁ ሲላቸው አንተ ደግሞ ትቀልዳለህ እያሉ ቁጣ አሁንም ጨመሩ። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያረጋቸው አበረታቱኝ። እንግዲህ በዚህ የተናደደችው እርግብ ሀናየን መኝታ ቤት ገብታ፣ ሀና ማሆን፣ አባቴ ከመጣልኝ መረጃውን በእጄ ማድረግ አለብኝ ብላ ቁምሳጥን ሄዳ ያንን ፎቶና መስቀል እየፈለገች ድንገት ትደርስባትና ይሄን እየፈለግሽ ነው ያለሽው? አዎ፣ እሱ የኔ ነው። ማንነቴን ልትቀይሚኛ አትችልም። ከየት እንዳመጣሽው ባላቅም ታሪኬን ነው የጎሰርሽው የኮሰርሹ እንጂ እኔነቴን ግን ልትቀይርኛ አትችል አለች። ከዛ ቆጣ ብላ እባክሽ፣ አንቺ እኔነቴን እኔነቴን አትበይ፣ ካለበለዚያ አንቅሻለሁ ብላ ሀናን እርግብ ስታንቃት ሀና የሚያዋዛ አልሆነችም። ዘርበይ ብላ ገፍትራ ወርውራት ወጣች። ከዛም በኋላ እንግዲህ ወይዘሮ ሚላትም እንግዲህ ቁጭ ብለው እያሉ አንድ ላይ አቶ የአቶ አባትየውም እንግዲህ ቁጭ ብለን እንነጋገር፣ ወጣ ብለን ልጆች እንዲሰሙን አንፈልግም ቢላትም ምንም የምናወራው ነገር የለንም አለችው። ድንገት ሰላም እና ምላሴ ከወደ ውጭ ሲመጡ አባታቸውን አገኙ። በደስታ ተሞሉ፣ አቀፉ፣ አወሩ። ከነሱ ከመምጣታቸው በፊት ግን ሀናን ጠርቶ እርግብን ጠርቶ ሀና እባክሽ አላት እርግብን ያደረግሽው ነገር ሁሉ በሰራተኛይቱ መስለዋለች እርግ ማለት ነው። ገንዘብ ለማሳከም አባትሽን ፈልገሽ ከሆነ በልጆች መካከል ባትቀል ልጅ ጥሩ ነው። ስለዚህ እውነታውን እያወቅሽ ለምንድ ነው እንደዚህ የምታደርጊው? አዝኝብሻለሁ አሏት። እንዲህ አባዬ ምን እያልክ ነው? ተሳሳትክ መሰለኝ። ምን እያለ ነው የሰው? ትላለች እርግብ ግን፣ ሰላምን ደም ሰተሻት ህይወቷን ስላተረፍሽላት በጣም ደስ ብሎኛል፣ ሲላት እርግብ የማታውቀው ታሪክ ሆነባትና ግራ ተጋባች። የተሳሳትክ ይመስለኛል አለችው አሁንም ደጋግማ ፍጹም ግን እሳቸው ውስጣቸው ነግሯቸዋል። ሀናን ልጃቸው እንዳረጉና እርግብን ሰራተኛ አድርገው ነው የተናገሩት። ከዛ እነ ሰላም ገብተው አቅፈውት አባዬ እንዴት ድንገት መጣህ እንዴ? የነገርከኝ ምናሴ ስትነግረኝ ኮ እኮ አላስችለኛ ላይ ይህ እዚህን ጉዳይ እኮ የልጅ ጉዳይ እኮ የጋራችን ነው፣ አብረን እንወጣው ብዬ መጣሁ ሲለው በጣም ደስ አላቸው። ሰላምና ምናሴ እንዴ ቢገርማችሁ እኮ እኔ ሰራተኛይቱን ልጄ ልጄን ደግሞ ሰራተኛ አድርጌ አቃየርኳቸው ሲል እንዴ እርግብን ጨርቋን አስጥለህልኝ አላ ሰራተኛ አድርገሃት አለችው ሰላም እንዴት አለ ግን እኔ ንገራችሁ አለ ሀናናት ልጄ በቃ ውስጥ የሚነግረኝ ሀናናት እንጂ እርግብ የምትሏት አይደለም። ሰራተኛ መምረጥ ታውቃለች ሚላት እንዴት አይነቷን ሰራተኛን ያመጣሽው ብለዋት ነበር እና እርግብ ተናዳለች። በዚህ የተበሳጨችው እንግዲህ እርግብ፣ ከዛ እሷንም ምግብ ላቅርብ በቃ ብላ ሀናዬ ወደ ኪችን ስትሄድ፣ ሰላም ደግሞ ሀናዬን ላግዛት ብላ አብራ ትሄዳለች። ከዛ በኋላ እንግዲህ ምኝታ ቤት ሁላቸው ወጥተው መሄዳቸው ስታይ አሁንም ያን ነገር ለመፈለግ ስትገባ ነው እንግዲህ እርግብና ሀና የተናነቁት። ቢተናነቁም ግን ሀና አሁን በቃ ጨካኝ ጎበዝ ሆናለች ማለት ነው። እንዳትነኪኝ ብላ አንገቷን ካነቀቻት አስጥላ ገፍትራት፣ ራት እንግዲህ ማንነት ልትቀሚኝ አትችይ፣ ምናልባት እሱን ልትወስድ ትችያለሽ የሚለው ነገር ብላ ትወጣች። ከዛ ትንቀጠቀጠችው እርግብ ወደ ሰላም ክፍል ትገባና ሰላም አለቻት ማለት ነው። ግን አሞሽ ደም ወስደሽ ነበር እንዴ አለ የሆስፒታሉን መንገድና አገር ለማስተዋልና ለወይዘሮ ባዩሽ ለመናገር ፈልጋ ማለት ነው አዎ ለእዛ እኮ ነው እኔ ሀና እህቴናት እህቴናት ብዬ የምልሽ። ሀና እኮ ለእኔ ትንሽ ታምሜ ሆስፒታል ገብቼ ነበር፣ ለእዛ እኔ ደም ሰጥታኝ እሷ ነች ያተረፈችልኝ። አይ እሱ እንኳ ደማችሁ አንድ አይነት ሆነ ማለት እህትና ማች ሆናችሁ ማለት አይደለም። እንዴት ነው የእኔን እህትነት ሀሴትነትን አልተቀበልሽኝም? እንደ ስትላት እንደዛ ማለት ሳይሆን እኔ ውጤት መጣም አልመጣም ግን እሷ ናት እህታችን፣ አለቻት። ተናዳ ወጣች ማለት ነው። ከዛ ደግግ ሜላሴን ደግሞ አሁንም ወደ ሀናዬ ሄዶ ከኪችን ይቅርታ፣ ሀኒዬ ትላንትና ስላስከፋሁሽ እኔ ግን በጣም ደስ ብሎኛል። እህታችን በሆነች እያፉ ዘወትር እመኝ ነበረ አንቺን። እውነት ምናሴ፣ አንተን እህትህ እንደሆን ካውቀሃል አምነህልኝ አላለች? አዎ እኔ አምኛለሁኝ፣ በቃ ትክክል። አባዬም እኮ በቃ ሀናናት ልጃችን እያለ ነው። ያው እንግዲህ የዲኤንኤ ውጤት እንጂ የሚጠበቀው ሙሉ ለሙሉ ሁላችንም አንቺን አምነናል አሏት ማለት እሺ እርግብስ፣ አትወዳትም ማለች? እርግብንም መወዳታለሁ ግን በይበልጥ እርግብ እህትናት ተብላ ብትረጋገጥም፣ አንቺም እህት መሆንሽ በጣም ደስ እያለኝ ነው በደስታ የሚቀበላችሁ ሲል ይናገራል። ከዛ ወይዘሮ ሚላት እና አባትዬው እንግዲህ ከውጭ ቆይተው ተነጋግረው ሲገቡ ስትከፍታቸው፣ የኔ ልጅ እንዴት ነች ሲል ወይዘሮ ሚላት እብድ ሆኖ ይቺ ናት፣ እንደ ልጅህ መሰለህ? ልጃችን እርግብ ናት፣ ይቺ እንደ እስስት የምትቀያየር ናት ሲሉ ሀናየን ይሳደባሉ። ተይ እንጂ ተረጋጊ፣ እንደሱ ቤት ለምን ትሰድቢያታለች? እንደውም እኔ የማነጋግራት ጉዳይ አለኝ እና ተጠብቀኝ አሉ ማለት ነው። ከዛ ሰው ምን የምታነጋግራት ነገር አለ ከእሷ ጋር? ከዚች ጋር ምንም ስራ አንተ፣ ስራ እንዶ ቀጥ ብላት ስራ። አንቺ ሀና ስራሽን ሰሪ፣ እንዶ ቀጥ ብላ ስራሽን ስሪ፣ ካልሆነ በቃ እንግዲህ ቤቴን አትበጥ ብጪ ብለው ሲናገረው ረስተ ልጅ ኮሎ ወደፊት ልጅሽ ብትሆን የምትናገር ለይተሽ መናገር አለብሽ ሲሉ ሲያስጠነቅቋል። በፍጹም ይች ልጅ ልትሆን አትችልም። እሺ፣ ልጅሽ ስ ባትሆን ሰራተኛሽስ ብትሆን እንደ ሰራተኝነቷ አትከበርም እንዴ? ሲል አባት መቆም ሆነ። ከዛ አይ እኔ አሰሪው አስከሆንኩ ድረስ የፈለኩትን አድርጊ የምላትን ነገር ማድረግ አለባት ሲሉ ቆጣ ብለው ተናገሯት። ሀናዬም ደንጋጣ ስለሆነች እሽትዬ ይቅርታ፣ ጥፋት ካጠፋው ይቅርታ አድርጉልኝ ስትል፣ ግቢ ወደዛ ሄጂ። ምን አስቀመጠሽ እስካሁን? ስራሽን ጨረሰሻል? ምን እያረግሽ ነው? ሲላ ገብታ ገብታ ሲገባ እንግዲህ አባቷ ከነብ እያዘጋጀና እየረተበች ነበር፣ ሶፋውን ማለት ነው። እና ምን ትሰሪያለሽ ከዚህ አሉ ቆጣ ብለው። ከዛ በኋላ ስራሽን ጨርሰሻል? አዎ ጨርሻል። ስራሽን ከጨረስሽ ተደለ ምን አትሄጂም ምን ያስቀምጥሻል እዚህ ብለው ተቆጥተው ተናገሯት። ሀና ግራ ተጋባት። አባቷን በሆስፒታል አስቀምጣ እንደመጣ ይታወቃል። ሰላም ደግሞ ወደ ጆሮ ደወለችና፣ ሀና ጆሮ ነው እንጂ ወደ ሰላም ደውሎ ሀና ምን ሆና ነው ስልክ አታነሳለኝም? ላንቺን የደወልኩት ምን ሆናችሁ ነው? አባቷ ተጨንቀዋል፣ ቀረች ብለው ሲሏት አይ ሰላም ናት ትመጣላችኋለች፣ አሁን ብሎ አለቻቸው። ግን አንተስ እንዴት ነህ? ምን እያደረግን ነው? አባትየው ጋ ከሆስፒታሉ ከሆስፒታል የሚነሳ ነገር አላገኘህም ወይ ሲሉት፣ አይ ቀላል ነገር ነው እንጂ አግኝቻለሁ ሲላት፣ ምን አገኘህ ስትለው፣ ሁለት ሬሳ ስክሬን አግኝቻለሁኝ በአንተ፣ መቀለዱን ትቀልዳለህ ትሸውዳለህ ብላ እሷም አነጋገረችው?

እያለ እያባበላቸውና እንግዲህ እሷም መጣችላቸው። በጣም ተደሰቱ። ሀና የልቧ እየተሰበረ ነው ወደ ቤቷ መሄደችው። አባቷን ግን እስካሁን ይህን ነገር ሁሉ ታሪክ አልነገረቻቸውም። ቢሆንም ግን አሁን ሙሉ ለሙሉ አባትየውን ባዩሽ ማታለል አትችልም ማለት ነው። እርግብ ግን ቀጣይ ላይ ምናልባት የሰላም ድም የተሰጠበትን ሆስፒታል ከባዩሽ ጋር ሂዳ ደግሞ ከዶክተሩ ጋር ግብ ግብ ትገጥማል ብለን እናስባለን። ያም ሆነ ይህ እሷ ነግራቸዋል። ሀናጌ፣ እኔ የምፈልገው ገንዘብ አይደለም፣ እንድትረዱልኝ እፈልጋለሁ። ገንዘብ አልፈልግም። ገንዘብ ብላ መታይ፣ ገንዘብ ብላ መታይ አትበሉልኝ። አባቴ ነው፣ አሳክማችሁልኛል። ሌላ ነገር የምፈልገው ነገር ስለሌለ በዚህ በኩል ዘወትር ባይናገሩኝ ጥሩ ነው፣ ወይዘሮ ሚላት ብላ ነበር የተናገረቻቸው። ስለዚህ እኔ ገንዘብ ፈልጌ ማንነቴን፣ የሰው ማንነት ልቀማ አልመጣሁም። ወደፊት የሚታይ ነገር ነው። ሁላችንም ፈጣሪ ካለ እንደርስበታለን ስትል ተናግራለች። አና ያሁን ኮስተር ብላ የመና ማን የሚሆን ማን እኔ አባቴ ብቻ ይኖርልኝ፣ እናት አባት አድርጎ ያሳደገኝ ጤናውን ይመልስልኝ እንጂ ማንንም አልፈልግም ስትል ነው የተናገረችው። ውድ ተመልካቾች ስትከታተሉ ስለነበረ ከልብ አመሰግናለው። ቀጣይ ምን ይከሰታል የሚለውን አብረን እናያለን። እናንተ ብላይክ ሸር እያደረጋችሁ አበረታቱን። መልካም ቀን ተመኘሁላችሁ።